ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለው፣ እግዚአብሔር ይመስገን። ዛሬ እንግዲህ በድምጽ ነው የመጣሁት። የዛሬ ቅዳሜ ውሎ ላሳያችሁ እስኪ ብያችሁ አላቅም። አንድ ነገር ላስቸገራችሁ ነው ቤተሰቦቼ። እሱም ምንድን ነው፣ ይህን ቪዲዮ ስትጀምሩ እስኪ በላይክ ጀምሩ። ብዙ ጊዜ እይታችንና ላይካችን በጣም ይለያያል ቤተሰቦች። እንደምታዩት እዚህ ጋር እንጀራ እየጋገርኩኝ ነው የእኔ ባለሙያ። እርጉዝ ነኝ እንግዲህ ልጄን ግን እሳት እያቃጠለ ወይ እያቃጠለኝ ሆዴን እያቃጠለ እዚህ ጋር እየሸፈንኩት ነው። እና ቤተሰቦቼ ዛሬ መብራት የለም ነበር እንዳጋጣሚ። እና የእንጨት ምጣድ አለ ቤት ውስጥ ሶ እንጀራ ከምገዛ ለምን እንጨት በእንጨት አልጋ አቅርብ ብዬ እዚ ጋ ያልኩ ምናምን። እስኪ ማነው ትዝታ ያለበት እንደዚህ እንጀራ የጋገረ ቤተሰቦች? ጠዋት ተነሳው እንደዚህ እንጀራ የጋገረ? እዚ ጋ ደግሞ ድምጻችን ገብቶ በነበር በጣም ነበር። ምስቁት ለተመልካች እንዳሳይ እንጀራ ፎቶ አንሳል እያልኩት ነበረ። ከዛ ተቆረሰብኝ። በጣም ሳቅ ነው። ምጣደ ሰማችና ቆረሰችብኝ። እና ቤተሰብ እያሳለኝ ነው ደግሞ ጉንፋን። እርጉዝ ስትሆኑ ታውቃላችሁ አይደል? ደካማ ነው የሆነ የበሽታ የመከላከል አቅማቸ ይደክማል። እሳቱ ደስ አይልም። ቤተሰብ ተመልከቱ፣ እዚህ ጋር ቦግቦግቦግቦግ እያለ ነው። እንደምታውቁት አሁን ኅዳር ነው ጥቅምት ነው አሁን በጣም ብርድ አለ። እና ግን እኔ በጠዋት ተነስቼ እንጀራ ስጋግር ይህን እሳት እየሞቅኩ ስለነበረ በጣም ሞቅ እያለ የነበረ የጋገርኩት ባባዬ ደግሞ እዚህ ጋ በጧት ተነስቶ ፖፖ ብሎ ካከያ ነበረ። እኔ ከተነሳው ባባ ደግሞ አይተኛም ማለት ነው ቤተሰቦች። እና እንጀራዬን ይን እንዴት አያችሁ? ጤድ ስለሆነ ወደ ቀይ ቀይሮታል እንጂ ነጭ እንጀራ ነው ማለት ነጭ ጤፍ ነው። እና ሰላም እያልኳችሁ ነበረ። እዚህ ጋር እንግዲህ እንዴት ነው አካባቢው ምናምን እንዳትሉ፣ በጣም ከመኖሪያው ወደ ምንኖርበት አካባቢ ጭስ ምናምን ቤቱን እንዳያበላሸው ተብሎ እራቅ ተብሎ ነው እንጂ ምጣሪ የተዘጋጀው። አይኑ ግን ያምራላ። እንዴት ነኝ ሞያ እንዴት ነኝ? እና ቤተሰብ ዛሬ እንግዲህ የወላችሁ እዚህ ጋር እንጀራችንን ጨረስ ፓርትቱ እንጀራይን ጨርሼ፣ ገላይን ታጥቤ፣ ጸጉሬን ቁጥርጥር ተሰርቼ ነበረ። ባለቤትና የልፍታልሽ ያለ ጸጉሬን እየፈታልኝ ነበር ቤተሰብ ድምፁን አጥፍቸው ነው እንጂ በጣም እያሳቀኝ ነበር። ምን አማረሽ ምናምን እያለኝ እያሳቀኝ ነበረ። ግን ጸጉሬ ነው እንዴት አያችሁት? ቤተሰቦቼ ውጭ እያለው እንዴት ነበር ረዝም ነበረ። ግን አሁንም ጸጉሬ አጭር ቢሆንም በጣም የሚያምረው እና ሌላ ድምፅ ሊገባባችሁ ይችላል። ካፌ ስለሆነ ያለሁት ንፋስ ላገኝ ብዬ የለውም በቺ እንደምትረዱ ተስፋ አደርጋለሁ። በጣም እያሳቀኝ ነበር። እዚህ ጋ ፍቅር ጸጉሬ ግን አያምርም ቤተሰብ ለዛው ምናምን እና ቤተሰቦቼ አሁንም ላስታውሳችሁ፣ በእናታችሁ ላይክ አድርጉልኝ። ቪዲዮን ስትጀምሩ ላይክ አድርጉት። ላይክ ስታደርጉት ሰው ጋር የመድረስ መብት እንትናለው ማለት ነው። ሰው ጋር የመድረስ ምንድነው የሚባለው? ሰው ጋር ስለሚደርስ ላይክ አድርጉት ማለት ነው ቤተሰቦቼ። አምሮኛ ላይክ እስኪ አምሮት እንደምታሳኩልኝ ተስፋ አደርጋለሁ እና ቤተሰቦቼ እዚህ ጋ እያወራን እያወራ ነበር ብሰሙን ትስቃላችሁ ግን የሚረብሽ ድምጽ ስለነበረ ድምፁን አጠፋሁት ማለት ነው ቤተሰቦቼ እና በተረፈ እንዴ ናችሁ እናንተ ስራ እንዴት ነው ያው እሱ ነው ይፈታል ስም እየቆጠርኩበት ነበር ሲጋ ስም ተቀረብ ና ስልችት ነው የሚለኝ። ነ የጸጉር ቀጭን መሰራት መፍታት ምናምን በጣም የሚያስለቸው እና፣ ዛሬ ያው እንደነገርኳችሁ በጣም ቢዚ ነበር፣ ስራ ለመስራት አልተመቸኝም። እንደውም ብዙ የምቀርጽላችሁ ቪዲዮ ነበረ፣ ግን ቀረጸው በጣም ስለተበላሸብኝ አላስገባውላችሁም። ደግሞ ይህን ቪዲዮ እስከ መጨረሻው ላይ የሰው መጨረሻ ላይ የሆነ ጊፍት አለኝ እስኪ እንግዲህ ምን ያህል እንደምትወዱኝ ጊፍቱን ትገምታላችሁ ማለት ነው። ጊፍቱ ምንድን ነው ካላችሁ መጨረሻ ላይ ቪዲዮ የቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ፀጉሬን ደግሞ ምን አይነት ቅባት እንደምጠቀም እንደዚህ የሆነበት ምክንያት ማወቅ ከፈለጋችሁ ጠይቁኝ፣ በኮሜንት አሳውቃቸዋለሁ። ምክንያቱም እኔ ፀጉሬ ይረዝም ሆኖ ሳይሆን ፀጉሬ ይረዝም ሆኖ ሳይሆን ግን ያምራል በጣም አይረክፍም ሳበጥረው፣ ወፍራም ነው። ላዛው ይሄ ስታዩ ከለሩ ምናምን እንደዚህ ያማረበት ምክንያት ምን አይነት ቅባት እንደምጠቀም ነግራችኋለሁ። እና እንግዲህ ሁለተኛ ልጅ ልወልድ ነው፣ ደስ ብሎኛል። እስኪ የምታርሱኝ ኮሜንት ላይ እኛ እናርስሽ አለን፣ በሉ እና ደግሞ ኮሜንት ስጡ። ቤተሰብ ካያችሁት ላይ ቀር ቪዲዮን እስከ መጨረሻ አዩ፣ ኮሜንት ስጡ፣ ላይክ አድርጉ። ቪዲዮን በላይክ ጀምሩ። በነገራችን ላይ አንድ ቀንም ላይክ አድርጉ ምናም ብዬ አላቅም፣ ግን ማስታወስ ጥሩ ነው መሰለ። እናንተም ስለምትረሱ ቪዲዮ እንደመጣላችሁ ክፍት አድርጋችሁ ስለሆነ የምታዩት እና ላስታውሳችሁ ብዬ ነው። አማቴ ዛሬ የሉም ዘመርጋ ሂደዋል። እኛም ወደ ቤታችን ተመልሰን የራሳችን ቤት ነው የቀረጽሁትን ቪዲዮ እና ነገ ግን እንሄዳለን አማቴ ጋ እናሳያችኋለን። እና ቤተሰብ ምን አዲስ አለ ከእናንተ ጋር? በነገራችን ላይ እንደዚህ በድምፅ መስራት ለካ በጣም እንትን ይደክማል። አይ መጣም ታውቃላችሁ እኔ እንደዚህ ከነ ድምፁ ነበር ሊፖስትላቸው ያሰብኩት፣ ግን ድምፁ ምንም ደስ አይልም። ቀጭጎ አለው ንፋስ ምናምን ስለነበረው እኔ ደግሞ ለእናንተ እጠነቅቃለሁ ስሰሙት ደስ ሊላችሁ ይቀባል። ለዛ ብዬ ነው። ባሌ እዚ ጋር ፈገግ ፈገግ ይላል፣ ጥርሱ ያምራል እና ጥርስን ለማሳየት ይመስለኛል። አያችሁ ባሌ ቆንጆ ነው ቤተሰብ። እዚ ጋር ደግሞ አታሳምኝ እያልኩ እየተቆጣሁ ነበር። እርጉዝ ስትሆኑት ስትሆኑ ትነጫነጫላችሁ እና እንደዛ ነው ላችኋለሁ፣ ቤተሰቦቼ እና ከኔና ከአንድ ጸጉር አለኝ ፍቅር የእኔ ያምራል እያልኩስ ነበር። እዚህ ጋ እውነቴን ነው ደግሞ አደለ ስቅል ነው የሱም ያምራል። ሊወንድ ላይ ጸጉር እንደዚህ ከርደድ ብሎ ፍሪዝ ምናምን ሲሆን ነው የሚያምረው። የሴት ደግሞ እንደዚህ ላዛ ሲሆን የተተኮስኩት ምናምን ይመስላል ጸጉሬ በእውነት። እኔ ጸጉሬ እንዳመሰገነው እወዳለሁ። ልጅ ወልጄ እንኳን አልተበላሸብኝም። ሰው ቤተሰቦቼ፣ ዛሬ እንግዲህ ውሏችን ይህን ነበረ። ብዙ በመሀል ያልተቀረጹ ወጥ ስሰራ ምን ስል እቀርጻለሁ ብዬ በቃ አልተመቸኝም። ስለዚህ እንጀራ ስንጋግርና ጸጉራችንን ስንፈታ ካሳየናችሁ ይበቀል ብዬ ተስፋ አደርጋለሁ። በጥሩና በአሪፍ አይዲያ እንመጣለን። እናንተንም እንወዳችኋለን። ከጎናችሁ ሁናችሁ ስለምታበረታቱን፣ ቪዲዮአችንን ስለምትመለከቱልን፣ እንደ ቤተሰብ ኮሜንት ስለምሰጡ፣ ላይክ ስለምታደርጉ እናመሰግናለን፣ እንወዳችኋለን። እና የቪዲዮ መጨረሻ ቲፕ አለው ብያለሁ፣ እንዳትረሱ። በቴሌ ኮምቦልቻዎች ትላላቸው አሳያቸዋሉ፣ ኮምቦልቻን በሙሉ ቃርጬ ማለት ነው። እና እንደዛ ነው። እና ምላችሁ ደቂቃው ቪዲዮ ረዘም ሆነ፣ ድምጼ ደግሞ በጣም ደከመኝ። መቼም እርጉዝ ስትሆኑ ይደክማላ። እዚህ ጋር ተነስቼ ነበረ። ተው አይገባም እኮ አባት አገባም ቪዲዮ አይደለም ስለማንተ ዝማት እዚህ ጋር ሰዎች ምናምን እየመጡ እየረበሹን ነው ማለት ድምጽ ምናምን ችግር የለውም። ችግር ስለሌለው ነው እኔ እንትን ምላባት። ቤተሰቦቼ እና ፍቅር ደግሞ የተጨናነቀ አብሮኝ ስላለ የሚረብሹኝ እየመሰለው ተዋቸው እያልኩት ነው። እዚህ ጋር ስልክ ቻርጅ አድርጌ መጣውኝ ቁጭ አልኩ እና ቤተሰብ፣ የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት እንደምትወዱት ተስፋ አደርጋለሁ። እዚህ የሚንከባከብ ጥሪት የሚያደርግ ባል ይስጣችሁ። ጸጉሬ ማስያዘልኝ ካሜራችን ግን ያምራል ማለት ነው። በዚህ ልክ ቆይ፣ እንደዚህ ቆይ ፍሪዝ ላይ ያስይዝልኝ ነበር ግን አልቻለም። በዶ ቤተሰቦቼ ለማንም እንወዳቸዋለን። ስለ ነበረን ቆይታ እናመሰግናለን። ባይ ባይ ቤተሰብ ባይ ባይ ባይ ባይ።